ሰላም ሰላም ውዴ፣ ቻናላችን ቤተሰቦች ሰላማችሁ ይዛበያ ያላችሁበት? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በለጠ ነኝ። እንኳን ወደዚህ ዩቲብ ቻናል በሰላም መጣችሁ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን። እንደሚታወቀው በዚህ ዩቲብ ቻናል መሰረታዊ የተለያዩ ወሳኝ ትምህርቶችን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ፣ ኢንስታግራም ሊሆን ይችላል፣ ቴሌግራም፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ ኢትዮጵያ የሚጠቀም ምንድን ነው? አማረኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት እዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በዋትሳፕ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር አለላችሁ። ደውሉን፣ ሀይበሉን መመማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት ትግባ። እስክሪብቶ እና ወረቀት መያዛችሁ እንዳትረሱ እዚህ ጋር እሱ እንደምታዩት ምን ይላል ለአማርኛን በእንግሊዝኛ የተለመዱ አረፍተ ነገሮችን መጽሐፍ ይላል ኦኬ ልጀምር መጀመሪያ ዋጋው ምን ያህል ነው የሆነን ነገር ዋጋ መጠየቅ ብንፈልግ ዋጋው ምን ያህል ነው ብለን መጻፍ እንችላለን ማለት ነው ዋጋው ምን ያህል ነው ስለዚህ አማርኛው ባንድ ላይ ምን ይላል ማለት ነው ዋጋው ምን ያህል ነው ይላል ዋጋው ምን ያህል ነው። ሁሌም እንደምላችሁ ደግሞ በአንድ ድንጋይ ሁለት ወፍ እንደሚባል አማርኛ የሚያስቸግዳችሁ ልጆች እዚህ ጋር እያሸሻላችሁ ነው ማለት ነው። ስለዚህ ዋጋው ምን ያህል ነው። ዋ ደብሊው ኤ ጋ ጂኤ ው ደብሊው ዋጋው ምን ኤም እና ኤን ምን ያ ዋይኤ ህ ኤች እንጠቀማለሁ ል ኤልን ያህል ነ ኤንኢ ው ደብል እንጠቀማለው ነው ስለዚህ በአንድ ላይ ዋጋው ምን ያህል ነው ይሄው ዋጋው የሚለው እንደዚህ ጣፍኩኝ ምን የሚለው እንደዚህ ጣፍኩኝ ያህል የሚለው እንደዚህ ጣፍኩኝ ነው በአንድ ላይ የሚለል ማለት ነው ዋጋው ምን ያህል ነው ይላል ማለት ነው ኦኬ ቀጣይ ደግሞ ጥሩ ስሜት አይሰማኝም ጥሩ ስሜት አይሰማኝም ብለን መጻፍ ብንፈልግ ጥሩ ስሜት አይሰማኝም ኦኬ ጥሩ ስሜት አይሰማኝም። በአንድ ላይ አማረኛውን ይላል። ጥሩ ስሜት አይሰማኝም ይላል። ጥሩ ስሜት አይሰማኝም። ጥ ቲ እንጠቀማለው፣ ሩ አር እና ዩ ጥሩ ሁለተኛ ፊደል ስለሆነች ዩን ተጠቀምኩ ማለት ነው። ስ ኤስ እንጠቀማለው፣ ሜ ኤም ኢ፣ ት ቲ እንጠቀማለው፣ ስሜት። ጥሩ ስሜት አ ኤ እንጠቀማለው፣ ይ ዋይ እንጠቀማለው፣ ሰ ኤስ ማ ኤምኤ ኝ ጅና እንጠቀማለሁ ም ኤም እንጠቀማለው ማለት ነው አይሰማኝም። ስለዚህ በአንድ ላይ ጥሩ ስሜት አይሰማኝም ይላል ማለት ነው። ጥሩ ስሜት አይሰማኝም። ጥሩ የሚለው እንደዚህ ጣፍኩኝ፣ ስሜት የሚለው እንደዚህ ጣፍኩኝ፣ አይሰማኝም የሚለውንም እንደዚህ ጣፍኩ ማለት ነው። በአንድ ላይ ጥሩ ስሜት አይሰማኝም ይላል። ኦኬ። ቀጣይ ጨዋታውን ማን አሸነፈ ጨዋታውን ማን አሸነፈ ጨዋታውን ማን እንዳሸነፈ መጠየቅ ቢፈልጉ ጨዋታውን ማን አሸነፈ ብለን መጻፍ እንችላለን ማለት ነው ጨዋታውን ማን አሸነፈ በአንድ ላይ አማርኛው ምን ይላል ጨዋታውን ማን አሸነፈ ይላል ጨዋታውን ማን አሸነፈ ጨ ሲኤችኢ ዋ ደብሉኤ ታ ቲኤ ው ደብሉ እንጠቀማለሁ ን ኤን እንጠቀማለሁ ጨዋታውን ማ ኤም ኤ ን ኤን እንጠቀማለው። ማን አ ኤን እንጠቀማለው። ሸ ኤስ ኤች ኢ ነ ኤን ኢ ፈ ኤፍ ኢ በአንድ ላይ አሸነፈ ይላል ማለት ነው። ጨዋታውን ማን አሸነፈ። ስለዚህ ጨዋታውን ማን አሸነፈ ይላል ማለት ነው። ይሄው ጨዋታውን የሚለውን እንደዚህ ጣፍኩኝ፣ ማን የሚለውን እንደዚህ ጣፍኩኝ፣ አሸነፈ የሚለውንም እንደዚህ ጣፍኩ ማለት ነው። ስለዚህ ጨዋታውን ማን አሸነፈ። ኦኬ ቀጣይ ደግሞ ዛሬ በደንብ አልተኛሁም ዛሬ በደንብ አልተኛሁም ማለት ብንፈልግ ደግሞ እንዴት እንደምንጽፈው ላሳያችሁ ኦኬ ዛሬ በደንብ አልተኛሁም በአንድ ላይ አማርኛው ምን ይላል ዛሬ በደንብ አልተኛሁም ዛ ዜድኤ ሬ አርኢ ዛሬ በ ቢኢ ደ ዲኢ ን ኤን እንጠቀማለሁ ብ ቢን ይጠቀማለሁ በደንብ። ዛሬ በደንብ አ ኤን እጠቀማለሁ ል ኤልን ተ ቲና ኢ እኛ ጂኤንኤ ሁ ኤችዩ ም ኤም እንጠቀማለሁ፣ አልተኛሁም። ስለዚህ በአንድ ላይ የሚላል ዛሬ በደንብ አልተኛሁም ይላል ማለት ነው። ዛሬ በደንብ አልተኛሁም። ኦኬ ዛሬ የሚለው እንደዚህ ጣፍኩኝ፣ በደንብ የሚለው እንደዚህ ጣፍኩኝ፣ አልተኛው የሚለውን ደግሞ እንደዚህ ጣፍኩት ማለት ነው። ቀጣይ ደግሞ ይቅርታ አላውቅም ነበር። የሆነ ነገር ሳታውቁ ቀርታችሁ የሆነ ስህተት ፈጽሙ ይቅርታ አላውቅም ነበር ማለት እንችላለን። ማን ነው? ይቅርታ አላውቅም ነበር። ይቅርታ አላውቅም ነበር በአንድ ላይ አማርኛው ምን ይላል? ይቅርታ አላውቅም ነበር ይላል። ይህ ዋይና ይንጠቀማለን። ቅ ኬ እንጠቀማለን ር አር እንጠቀማለን። ታ ቲኤ ይቅርታ አ ኤ እንጠቀማለው። ላ ኤልኤ ው ደብል እንጠቀማለው። ቅ ኬ እንጠቀማለው። ም ኤም እንጠቀማለው። ማለት አላውቅም። ነ ኤንኢ በቢ ር አር እንጠቀማለው። ነበር። ስለዚህ በአንድ ላይ የሚላል ነው ይቅርታ አላውቅም ነበር ይላል ማለት ነው። ይቅርታ አላውቅም ነበር ይሄው ይቅርታ የሚለው እንደዚህ ጣፍኩኝ፣ አላውቅም የሚለው እንደዚህ ጣፍኩኝ፣ ነበር የሚለው እንደዚህ ጣፍኩኝ። በአንድ ላይ ይቅርታ አላውቅም ነበር ይላል። ኦኬ። ቀጣይ ደግሞ ከሁለት ቀን በፊት ነው። ከሁለት ቀን በፊት ነው። ከሁለት ቀን በፊት ነው። ኦኬ። ከሁለት ቀን በፊት ነው። ከሁለት ቀን በፊት ነው። ከኬኢ ሁ ች እና ዩ እንጠቀማለን ለኤል ት ቲ እንጠቀማለው ከሁለት ቀን ይቅርታ፣ ከሁለት ከኢ ን እንጠቀማለው ቀን በቢኢ ፊ ኤፍአይ ት ቲ እንጠቀማለው በፊት ነው። ስለዚህ በአንድ ላይ ከሁለት ቀን በፊት ነው ይላል። ከሁለት ቀን በፊት ነው ይኸው። ከሁለት የሚለው እንደዚህ ጣፍኩኝ ቀን የሚለው እንደዚህ ጣፍኩኝ፣ በፊት የሚለው እንደዚህ ጣፍኩኝ፣ ነው የሚለው እንደዚህ ጣፍኩኝ። ስለዚህ በአንድ ላይ ከሁለት ቀን በፊት ነው ይላል። ስለዚህ የዛሬ ትምህርታችን አማርኛ በእንግሊዝኛ ብዙ ጊዜ የተለመዱ አረፍተ ነገሮች እንዴት አድርገን በእንግሊዝኛ እንጥፋለን የሚለውን ለማየት ሞክረናል ማለት ነው። ዋጋው ምን ያህል ነው ይኸው እንደዚህ ጣፍኩኝ። ጥሩ ስሜት አይሰማኝም እንደዚህ ጣፍኩኝ። ጨዋታውን ማናሸነፈ እንደዚህ ጣፍኩኝ። ዛሬ በደንብ አልተኛውም እንደዚህ ጣፍኩኝ። ይቅርታ አላወቁም ነበር ይኸው ከሁለት ቀን በፊት ነው ይህንም እንደዚህ ጣፍኩ ማለት ነው። ስለዚህ እናንተም ደጋግማችሁ ፕራክቲስ አድርጉ። በጣም ቀላል ነው አማርኛ በእንግሊዝኛ የምር ሁሌ እንደምላችሁ ማለት ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለሚችል ሰው የአንድ ወርና የሁለት ወር ትምህርት ነው የምር እመኑ ማለት ነው። ብዙ ማስተምራቸው ልጆች አሉ። አማርኛ ማንበብ መጻፍ የሚችሉ ከሆነ አማርኛ በእንግሊዝኛውን በአንድ ወር በሁለት ወር ነው የሚጨርሱ ማለት ነው። ስለዚህ ቀላል እንደሆነ ሁላችንም ራሳችን በማሳመን ደጋግመን ፕራክቲስ በማድረግ መለማመድ እንችላለን ማለት ነው። ደግሞ በጣም ጠቃሚ እና አስፈላጊ ነው። መጀመሪያ ላይ እንደነገርኳችሁ በቃ ብዙ ኢትዮጵያ ዚ የሚጠቀም ይብኝ አሁን ቴክስት ሲደረግም ሆነ ቴሌግራም፣ ኢሞሌም ሆነ ፌስቡክም፣ ዋትሳፕ ላይ ብዙ ኢትዮጵያ ዚ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ስለዚህ በጣም ጠቃሚና አስፈላጊ ስለሆነ ደጋግመን ፕራክቲስ ማድረግ እንችላለን፣ መለማመድ እንችላለን ማለት ነው። ስለነበረን ቆይታ ከልብ አመሰግናለሁ። ቴንኪዩ